ሰላም! እንዴት አላችሁ? የተወደዳችሁ የከፍ ቤተሰቦች፣ ዛሬ እንግዲህ የኢትዮ ቴሌኮም የአክሲዮን ሽያጭ ሁኔታ በተመለከተ ጋዜጣዊ መግለጫ ተሰጥቷል። የዛሬ ቪዲዮዬ በዚህ በኢትዮ ቴሌኮም የአክሲዮን ሽያጭ ዙሪያ ላይ የተነሱ ማናቸውንም ጉዳይ መረጃ መሰጣችሁ ይሆናል። አብራችሁን ቆዩ የተወደዳችሁ የከፍ ተመልካቾች። እንግዲህ አዲስ የገባችሁ ካላችሁ ላይክ ሰብስክራይብ አድርጉ ለሌሎች እንዲደርስም ሼር አድርጉ። እንግዲህ ከአርባ ሰባት ሺህ በላይ ኢትዮጵያውያን የኢትዮ ቴሌኮም አክሲዮን መግዛታቸውን ኩባንያው ዛሬ በኢትዮጵያ ሰዓት አቆጣጠር ከስምንት ሰዓት በኋላ ባደረገው የጋዜጣዊ መግለጫ ይፋ አድርጓል። ኢትዮ ቴሌኮም ለሕዝብ ሽያጭ ካቀረበው አስር በመቶ ድርሻ ከአርባ ሰባት ሺህ በላይ ኢትዮጵያውያን ዜጎች አክሲዮን መግዛታቸውን አስታውቋል። በዲጂታል መንገድ ብቻ በተከናወነው በዚህ የአክሲዮን ሽያጭ ኩባንያው ሶስት ነጥብ ሁለት ቢሊዮን ብር የሚጠጋ ሀብት ማሰባሰቡንም ይፋ አድርጓል። መንግስታዊው የቴሌኮም አገልግሎት አቅራቢ ተቋም ኩባንያው ከአስር በመቶ ድርሻውን በይፋ ለሕዝብ መሸጥ መጀመሩ ይፋ ያደረገው ባለፈው ጥቅምት ወር መጀመሪያ አካባቢ ላይ ነበረ። ኢትዮ ቴሌኮም የአክሲዮን ሽያጩን ከመጀመሩ አስቀድሞ ተቋሙን ከልማት ድርጅትነት ወደ አክሲዮን ማህበርነት በመቀየር በንግድ ሕጉ መሰረት በሰኔ 2016 ዓ ም አጋማሽ ላይ ምዝገባ አድርጓል። በዚህም መሰረት እንግዲህ ኩባንያው የአክሲዮን ሽያጭ ላለፉት 121 ቀናት ሲያከናውን የቆየ ሲሆን ሂደቱን በተመለከተ በዛሬው እለት በአዲስ አበባ ስካይላይት ሆቴል መግለጫ ሰጥቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዎት ታምሩ በዚሁ መራ ግብር ላይ ባቀረቡት ማብራሪያም በዚህ ጊዜ ውስጥ አስር ነጥብ ሰባት ሚሊዮን የኩባንያው መደበኛ አክሲዮኖች መሸጣቸውን አስታውቀዋል። አክሲዮኖቹን የገዙት በመላ ሀገሪቱ የሚገኙ ዜጎች ብዛትም 47377 መሆናቸውን ዋና ስራ አስፈጻሚዋ ገልጸዋል። የአክሲዮን ሽያጩ በኢትዮጵያ ካፒታል ገበያ ባለስልጣን መጽደቅ እንደሚገባውም ፍሬህይወት በዚሁም ማብራሪያቸው ላይ ተናግሯል። ኢትዮ ቴሌኮም በመጀመሪያ ዙር ለሽያጭ ያቀረበው መደበኛ አክሲዮን ብዛት 100 ሚሊዮን ሲሆን እያንዳንዳቸው 300 ብር ዋጋ ያላቸው ነበሩ። የኩባንያው አክሲዮን መግዛት የሚፈልግ ኢትዮጵያዊ እስከ 3333 አክሲዮን ድረስ መግዛት እንደሚችል በወቅቱ መገለጹ ይታወሳል። እንግዲህ በዚህ የአክሲዮን ሽያጭ ድርጅቱ እስከ 3.2 ቢሊዮን ብር ገቢ ማግኘቱን ገልጿል። ኢትዮ ቴሌኮም በጥቅምት ወር 2017 ዓ ም ይፋ ባደረገው የ10 በመቶ ድርሻ በ121 ቀናት ውስጥ 47377 ኢትዮጵያውያን የ10.7 ሚሊዮን አክሲዮኖችን መግዛታቸውን እንግዲህ በዛሬው ዕለት ይፋ በተደረገው ስነ ስርዓት ተነግሯል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዮት ታምሩ ሽያጭ ዙሪያ በሰጡት መግለጫ እንዳሳወቁት 712 ሰዎች የ900 ሺህ ብርና ከዛ በላይ አክሲዮን ገዝተዋል። የአክሲዮን ሽያጭ እስከ የካቲት 7 ቀን 2017 ዓ ም ድረስ ባሉት 121 ቀናት ድረስ 47377 ኢትዮጵያውያን 10.7 ሚሊዮን አክሲዮኖችን ገዝተዋል ብለዋል። ከአክሲዮን ሽያጩ 3.2 ቢሊዮን ብር ገቢ መሰብሰቡም እንደዚሁ አስታውቀዋል። በቀጣይ በኢትዮጵያ ካፒታል ገበያ ባለስልጣን አሰራር መሰረት ሰዎች በገዙት መጠን የአክሲዮን ድልድል ይደረጋል ተብሏል። የቀሩትን ድርሻዎች ምን መደረግ እንዳለባቸው ከሚመለከታቸው አካላት ጋር ውይይት እየተደረጉ መሆኑና መንግስት በሚያስቀምጠው አቅጣጫ መሰረት አማካኝ የሽያጭ ማስታወቂያ ይፋ እንደሚደረግም በመድረኩ ተነግሯል። እናም ኢትዮ ቴሌኮም በጥቅምት ወር 100 ሚሊዮን አክሲዮኖችን ለሽያጭ አቅርቦ እንደነበረ ይታወሳል። በማስታወቂያው መሰረትም አንድ ሰው ዝቅተኛ የመግዛት አቅሙ 33 ሼሮች፣ እንዲሁም ከፍተኛው ደግሞ 3333 ሼሮች እንደነበሩ ታውቋል። የተወደዳችሁ የከፍ ተመልካቾች እንግዲህ በጥቅምት ወር የኢትዮ ቴሌኮም ሽያጭ መውጣቱ ይታወሳል። ለአንድ ወር ነበረ ሽያጩ የወጣው። ከዛ በኋላ ግን እስከ የካቲት ድረስ ሽያጩ እንዲራዘም ተደርጎ እንግዲህ የካቲት መጨረሻ ላይ ግን የኢትዮ ቴሌኮም ሽያጭ አልቆ ነበረ ወይም ደግሞ ተጠናቆ ምንም አይነት የአክሲዮን ሽያጭ ማከናወን አይቻልም ነበረ። ከዛ በኋላ ግን የተቋሙ ምንም አይነት መረጃ ሳይሰጥ እንደዚሁ ለበርካታ ጊዜያት ዝም ብሎ ነበረ። በርካታ ሚዲያዎችም ደግሞ ይህንን ጉዳይ እየጠየቁ መረጃ ሲጠይቁ ነበረ። በቅርቡ የመሰረተ ሚዲያ የድርጅቱን ኃላፊዎች አነጋግሮ ጥያቄ ጠይቋቸው ነበረ። በጥያቄው መሰረት ዋናው የተነሳው ጉዳይ ምን መሰላችሁ? መሰረት ሚዲያ አንዱ የጠየቀው ነገር ካምፓኒው፣ ማለትም ኢትዮ ቴሌኮም ሽያጭ ካከናወነ በኋላ አጣርቶ መረጃውን ካሳወቀ በኋላ አክሲዮን ግዢያቸው የጸደቀላቸውና አክሲዮን ግዣያቸው ያልጸደቀላቸው በማለት በሁለት በመክፈል የጸደቀላቸውን ማረጋገጫ በመስጠት ያልጸደቀላቸውን ደግሞ ቀደም ሲል የከፈሉትን ገንዘብ እንዲመለስ በማድረግ ይፋዊ መረጃ ይሰጣል ተብሎ ይጠበቅ ነበር። ግን ይሄ ሳይሆን አሁንም ለመቶ ሃያ አንድ ቀናት ኢትዮጵያውያን እንግዲህ የኢትዮ ቴሌኮምን ድርሻ ገዝተዋል። ገዙ እንጂ የድርሻ ባለቤትነታቸውን የሚያረጋግጥ ምንም አይነት ማረጋገጫ አልተሰጣቸውም። ይህ ነገር እስከ አሁን ይህ መረጃ እስከወጣበት ሰዓት ድረስ እስካሁን ድረስ ቼክ አድርግ ያለውኝ ምንድነው? ሄዳችሁ ቼክ ስታደርጉ ሪቪው እየተደረገ ነው ነው የሚላችሁ። እንደዚሁም እኔም በቀጥታ ለኢትዮ ቴሌኮም ደውዬ ነበረ። ደውዬ እስካሁን ለምንድን ነው አክሲዮኖች ተገዝተው ነበረ፣ ግን ምንም አይነት ማረጋገጫ እየተሰጠ አይደለም ሪቪው እያለ ነው አፕሊኬሽኑ፣ እና መፍትሄ የሚሰጠው መቼ ነው ብዬ ጠይቄ ነበረ። የተሰጠኝ ምላሽም በጣም በርካታ የሆኑ ኢትዮጵያውያን አክሲዮን ገዝቷል የእነሱን ያስገባቸውን መረጃዎች ሪቪው እስኪደረጉና መረጃቸው እስኪጣራ ድረስ ጊዜ ስለሚወስድ ላልተወሰነ ጊዜ ትንሽ ሊቆይ ይችላል። ይሄንን በቴክስትም ይሁን በመገናኛ ብዙኃን ማስታወቂያ የምናሳውቅ ይሆናል። በትዕግስት ተጠባበቁ የሚል ምላሽ ተሰጥቶኝ ነበረ። ይህ በእንዲህ እንዳለ ነው እንግዲህ መሰረት ሚዲያም የጠየቀው። ለመሰረት ሚዲያ ደግሞ የተሰጠው መልስ ምንድነው? ለመጀመሪያ ጊዜ ነው ኢትዮ ቴሌኮም አክሲዮኑን የሸጠው። የሸጠበት መንገድ ደግሞ በዲጂታል ነው። ከእጅ ንክኪ ነጻ የሆነ ነው። ስለዚህ ቴክኖሎጂን መጠቀምም የመጀመሪያችን እንደመሆኑ ሽያጭም የመጀመሪያችን እንደመሆኑ እናም ደግሞ በርካታ ዜጎች ሼሩን ስለገዙ የእነሱን ዳታ ማስተካከል ስለሚገባ ጊዜ ወስዶብናል ብለው አምነዋል፣ ጊዜ እንደወሰደ። ነገር ግን በአጭር ጊዜ ይፋዊ መግለጫ ይሰጣል የሚል ምላሽ እንደሰጧቸውና በዚህ ሳምንትም መግለጫው እውን ሊሆን እንደሚችል መሰረት ሚዲያ ጠቁሞ ነበረ። እንግዲህ ያንን መሰረት በማድረግ ይመስለኛል ዛሬ ላይ እንግዲህ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዎት መገናኛ ብዙሃንን በስካይላይት ሆቴል ጠርተው ማብራሪያ ሰጥተዋል። በማብራሪያቸው ግን የተገዛውን የአክሲዮን መጠን እንደዚሁም የገዢዎች ቁጥርን እና የተገኘውን ገንዘብ ከመግለጽ ያለፈ ባለ አክሲዮኖች መቼ አፕሩፍ የተደረገ የአክሲዮን ድርሻ ይኖራቸዋል የሚል በግልጽ የተቀመጠ ነገር የለም። ስለዚህ የተወደዳችሁ የከፍትዩብ ተመልካቾች፣ ከዚህ በፊት ከኢትዮ ቴሌኮም አክሲዮን ገዝታችሁ ከነበረ አፕሮፍ የሚሆነው መቼ ነው ለሚለው ጥያቄያችሁ ኢትዮ ቴሌኮም ዋና ስራ አስፈጻሚዋ ምንም አይነት ቀጥተኛ ምላሽ አልሰጡም። በመሆኑ በተዘዋዋሪ ምንድን ነው የተባለው፣ የኢትዮጵያ ካፒታል ባለስልጣን የእያንዳንዱን ሰው ሼር አይቶ እንግዲህ የድርጅቱን ሼር ለተመዝጋቢዎች ይደለድላል ብለዋል። ያ ተደልድሎ እስኪጠናቀቅ ድረስ አሁንም አፕሮፍ የሚለው እንደተዘጋጀ የሚቆይ ይሆናል ማለት ነው። ያለው መረጃ ይሄንን ይመስላል። የተወደዳችሁ የከፍ ተመልካቾች ለዛሬው ያዘጋጀሁላችሁ መረጃ ይሄንን ይመስላል። በቀጣይም ተመሳሳይና ተያያዥ ጉዳይ ያላቸው መረጃዎች ሳገኝ በቀጥታ በፍጥነት ማቀበላችሁ ይሆናል። አዲስ ለሆናችሁ ሰብስክራይብ አድርጉት፣ ነባሪዎች ደግሞ ሼር አድርጉ። እንዲሰራላቸው የምትፈልጓቸውን ማናቸውም ጉዳዮች ደግሞ በኮመንት መስጫዎች ላይ እየገባቸው አስተያየታችሁንና ጥያቄያችሁን አስፍሩ። ስለነበረን ጊዜ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ቸር ሁሉ ይቆያችሁ